ሰላም ጠና ይስጥልኝ። አድማጅ ተመልካቾቻችን ዘንድሮ የሚከበረውን የስቅለትና የትንሳኤ በዓል ማስመልከት ከሁሉም የሸዋ ቀጠና ያሉ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ከፍተኛ አመራሮች መልዕክት እያስተላልፉ ይገኛሉ። የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር መልዕክት አስተላልፏል፣ እንደሚከተለው ይቀርባል። አመሰግናለሁ ወንድም አለን። እንግዲህ በመጀመሪያ ስሜ ሁሉም ዘውዴ ወይም አባቢ ይባላለን አማራ ፋኖ ሸዋ ጠቅላይ ግዛት ዕዝ አግሪያም በጥንኮር ምክትል ህዝብ ግንኙነት ነኝ። በመጀመሪያ ለሸዋ ጠቅላይ ግዛት ህዝብ አመራሮችና አባላት እንኳን ለሁለት ሺ አስራ ሰባት ዓመተ ምሕረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በሰላም አደረሳችሁ እያልኩኝ እንግዲህ በአራቱም ጠቅላይ ግዛት ህዝብ ሸዋ፣ በጎንደር፣ በወሎ፣ በጎጃም በዱር በገደሉ ከአገዛዙ ስርዓት ጋር እየተዋደቃችሁና እየታገላችሁ ላላችሁ የፋኖ አመራሮችና አባላት እንዲሁም ለመላው አማራና ኢትዮጵያውያን እንዲሁም መላው ዓለም ላላችሁ የትግሉ አጋርና ደጋፊዎች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልኩኝ በዓሉን ስታከብሩ የቀጣናው ያላችሁ የፋኖ አባላትና አመራሮች እንደምታውቁት የብልጽግና ስርዓት ለህዝብና ለማህበረሰብ የማይጨነቅ ከመሆኑ አንጻር ሰራዊታችሁንና ማህበረሰባችሁን ከድሮንና ከሌሎች ጥቃቶች መቆጠብ በዓሉን እንድታከብሩ መልእክቴን አስተላልፋለሁ። አመሰግናለሁ። አኖ አባቢ እንደው መጨረሻም ከዚህ ትግል ከአማራ ህዝብ ወጥተው የአማራ ህዝብ እየወጉላሉ ስለያየ የአማራ ህዝብ ዘላለማዊ ጥላቶች ማለት እንችላለን። ለእነሱ የምታስተላልፈው መልእክት ካለ እድሉ ልስጥህ። እሺ መሰግናለሁ። ምናልባት ስርዓቱን አገልግ የስርዓቱን አገልጋዮች የመጨረሻ መልእክት ማስተላለፍ የምፈልገው የብልጽግና ስርዓት አገልጋይ ሆናችሁ አማራ ሆናችሁ የገንዘብ ራሳችሁን ለውጣችሁ የብልጽግና እሽከር በመሆን ህዝባችሁን የካዳችሁ እየደረጃላችሁ የብልጽግና አመራሮች ህዝባችሁን ለአንዴና ለመጨረሻ ጊዜ ይቅር የምትሉበት ምሕረት እንዲወርድላችሁ የምታደርጉበት ዘመን ላይ ነው እና ያላችሁት ሁላችሁም ይህንን ስርዓት በመተው የአማራ ህዝብ ትግልን በመቀላቀል ህዝባችሁ ይቅር እንዲላችሁ ትግሉን ብትቀላቀሉና የትግሉ ደጋፊ ብትሆኑ መልክቴን አስተላልፋለሁ። ይህ ካልሆነ ግን እናንተን የወለደች እናትና እናንተን የተሸከመች ማህፀን ይቅር የማትላችሁና በጥቁር መዝገብ ውስጥ ተመዝግባችሁ ታሪክ ሁሉ ታሪክ ሁሉ ስትወቀሱ የምትኖሩ መሆናችሁን ማወቅ አለባችሁ። በመጨረሻም በዚህ ስርዓት ላይ የዚህም ስርዓት ለማፍረስ በዱር በገደሉ ያላችሁ የፋኖ አመራሮችና በየደረጃው ያላችሁ የፋኖ አመራሮችና የፋኖ ታጋዮች የመጨረሻ መልዕክቴን የምነግራችሁ የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ ከስር መሰረቱ ገርስሰን ለመጣል በየበኩላችሁ የምትወጡትን ነገር ልትወጡት እና ትግላችንን ወደፊት ማስቀጠል እንድትችሉ ትግላችንም እያበበ እየጎመራና ፍሬ እያፈራ መሆኑን በማወቅ ሁላችሁም ከትላንትናው ዛሬ የተሻለ የትግል መስመር ውስጥ መሆናችንን ማወቅና ትግላችንን ወደፊት ማስቀጠልና የምናስበውን የአማራን ሕዝብ ነጻነትና የአማራ ሕዝብ ትግልን ወደፊት ማስቀጠል እንድት ይችሉና ወደምናስበው ወደ አራት ኪሎ ጉዞ ብስጋሴ እንድናደርግ የመጨረሻ መልዕክቴን አተላልፋለሁ። መጨረሻ መናገር የምፈልገው በተለያየ ቦታ ያላችሁ በሁሉም ቦታ ያላችሁ የፋኖ አደረጃጀት ምናልባት ትግላችንን ወደፊት ማስቀጠል እንዳለብን በማወቅና ልዩነታችንን በማጥበር የምናስበውን የምናልመውን የአማራ ሕዝብ ነጻነትና የአራት ኪሎ ብስጋሴያችንን በጋራ ተያይዘን ማስቀጠል እንዳለብን በማወቅና በመረዳት ሁላችሁም የበኩላችሁን ብትወጡና የሚጨለቅልንን የሚወደንን የተሰቃየውን የአማራ ህዝብ ነጻነት በአስቸኳይ በፍጥነት ፍጥነት ማምጣት የምንችልበትን መንገድ ታመቻችሁና የበኩላችሁ ብትወጡ የመጨረሻ ጠ አስተላልፋለሁ። አመሰግናለን። የአማራ ፋኖ ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር ምክትል የህዝብ ግንኙነት ዘርፍ ኃላፊ ፋኖ አባቢ ዘውዱ ስላስተላለፍከው መልእክት ከልብ እያመሰገንኩ በዓሉ የፍቅር የድል የከፍታ እንዲሆንልን ከልብ መኛለሁ። መልካም በዓል።